ወይኔ አምላኬ፣ ፍራይድ አይነችን ቀለበት ላስር ነው ሱፍ አድርጋችሁ ምናምን ምግቡ ሞልቷል፣ ምግቡ ትርፍ ርፍ ርፍ ያለ ምግብ ነው ብያቸው፣ በቃ እንመጣለን እንበላለን ምናምን ምናምን ብለውኝ በቃ ተዘጋጅተዋል። እነሱ ፍራይድ አይነቶች ተዘጋጅተዋል። አፕራንክ ነው እናደረጋቸው ፍራይድ አይነቶች እንግዲህ ምግቡ ምናምን አለ ግን ቀለበቱ ምናምን ዋቴ ነው ገባ ያራዳ ልጅ እና ሱፍ አድርገው ምናምን ገጨጭ ምናምን ብሎ ይመጣሉ። መሀል ላይ እንነግራቸዋለን መሀል ላይ ያለውን ነገር ሰው ተከታተሉኝ። ቪዲዮን ሰብስክራይብ ማድረግ እንዳትረሱ። አሁን ከነ ኦኬ። አሁን ለነገሩ አሁን ከናቲ ጋር አወራለሁ። ከናቲ ኮልድ ጋር አሁን ዶብ ስልክ ልደውልለት። ቆይ ለናቲ ኮልድ ስልክ ደውልለት እና ከናቲ ኮልድ ጋር አወራለሁ። እንግዲህ ሲም እንደምባባል እንሰማለ። ግን ሰብስክራይብ ማድረግ እንዳረሱ። እሺ፣ ማይ ፋሚሊ ሰብስክራይብ አድርጉ። ሰላም ለአንተ ይሁን። ሰላም ለአንተ ይሁን ብሎግ ሲ ጆሲ ጆሲ እናንተና እነ ፍራይዴ ወሻችሁ እና ምን ብያቸዋሉ መሰለ በቃ ቀለበት ስለሆነ ዛሬ

ናሆሜ ለዚህ ያበቃ ፈጣሪ እግዚአብሔር ይመስገን። ይመችሽ ናሆሜ። በጣም ደስ ብሎኛል፣ እንኳን በጣም ደስ ብሎኛል። የኔ ጌታ ፍራይዴም ደስ ብላችሁ ነው ምንድነ